ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ደህና፣ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ አንድ ቀና ማለት የማትችል እዚሁ ሽንቅሮ ቅዱስ ሚካኤል ፀበል በመቃብር ቤል ያለችው እነዚህ ሁሉ መቃብር ቤት ነው ቀና ከፍ ከፍ ያደረገው የሰሩትና በዚህ በሽንቅሮ ቅዱስ ሚካኤል መቃብር ቤት የምትገኝ ቀና ማለት የማትችል እህታችንን ላገናኛችሁና እናያታለን። እንዴት አለሽና እግዚአብሔር ደህና ነሽ ወይማ? እግዚአብሔር ይመስገን። እንዴት አለሽ? እግዚአብሔር ይመስገን። ሰላም ትኛለሽ? እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ ወይ? እኔ እናት አለሁ፣ እግዚአብሔር ይመስገን። ልንጠይቅሽ ነው የመጣ ነውና ሰዎች ሄዳችሁ ጠይቋት። እስኪ ቀና ማለት እንደማትችይ ነገሩን መተን እንዲን ጠይቀሽ ነው ሰዎች ወደዚህ የመሩን እና ያለሽበት ሁኔታ ምንድን ነው? ነው ያለውበት፣ በጸበል ውስጥ ጸበል ነው ያው የምጠመቀው። ትንሽ ያው እንደምታዩት ነው፣ ነገር አይደለም። አህ ጤና ነበርሽ? ደህና ነበርኩ። ትንሽ ጊዜ በኋላ ሙሉ ጤና ነበርሽ? ዱሮ ጤናሽ ሙሉ ነበር። ደና እንዴት ነበርሽ ዱሮ? አንድ ሃያ ዓመት ይሆነኛል እንደዚህ ከሆነ። ደና ነበርኩ እና በቃ መጣው፣ ጠበል ተቀመጥኩ። ድንገት ነው እንደዚህ ሆነሽው? ድንገት በቃ። እንግዲህ ሰው ጉልበቱ እግዚአብሔር ነው። ወደ እግዚአብሔር መጣ። አዎ፣ እንደምታዩት። አይ ሽንኩሩ ቅዱስ ሚካኤል ጸበሉን ትጠመቅ ያለሽ ሰዎች። እያወረዱሽ ነው ወይስ አንቺው አይ ራሴ ወርዳለሁ በእግሬ እና ወርጄ ተጠምቄ ይመጣለሁ። ተመስገን። ይሄም ትልቅ ነገር ነው። የሚያግዙ ሰዎች አሉ። እንደው ያው እዚህ ጠበልተኛው እርስ በራሳችን እየተደጋገፍ ነው እንጂ ሌላ የለም። ቤተሰብ የለሽም? ቤተሰብ አባቴ ሞቷል። ቤተሰብ አሁን ስንት ቀን ሰውን ይረዳል? ረጅም ጊዜ ሲሆን ለሰው ይከብዳል። ራሴም አላረገው ሰው ላይ ያሰበይ። ስለዚህ ያው እንደዚሁ እግዜር መንፈስ ቅዱስ የቀረበው ይረዳኛው። እንደዚህ ሁሉ እንደሁን በቃ ጣል ሲሉ ሲሉ ያው እንግዲህ ሚካኤል በሶም ሲመጣ ምንም ተጠቅመን እንኖራለን ማለት ነው። ምግብ በሱን ያላችሁ በበሶና እንጀራ ምን በላለን ታገኛላችሁ? ያው በረከት ይመጣል። ያው እንግዲህ ታገኘ ነው እንጠቀማለን። እንግዲህ መቼም ከባድ ነው የሰው ልጅ እኛ እንኳን እንትን አይደለንም። ሰዎች ባለፈው ጊዜ ትንሽ በሶ ይዘን መተን ነበረ ለመጸበልተኞች እና ከዛች ላይ ትንሽ ብር ተርፋ ነበር እና ወስዳችሁ ለባሰባቸው ስጣቸው እንደው ተብለን ነው የተላክነው። እና እቺ ብር ሶስት ሺህ ብር ናት መይ ከቻልሽ ቁጣሪ ሁ እንግዲህ እቺ በሶ መግዣም አንዳንድ ጊዜ እንደው ሻማ መግዣም ትሆንሻለች ተብሎ ነው የተላከልሽ እና በውጭ ሀገር የሚኖሩ ናቸው። እነሱን መርቂያቸው ውስጥ እግዚአብሔር ይስጥልኝ፣ መድኃኒዓለም ይስጥልኝ። በባዕድ ሀገር እንዳሉ ደግሞ እግዚአብሔር እነሱንም ያስታውሳቸው፣ መድኃኒዓለም ይስጥልኝ። መድኃኒዓለም የጀመሩትን ያስፈጽማቸው፣ እድሜና ጤና ይስጣቸው። ጤና ከምንም በላይ ጤና ይስጣቸው። ሰርቶ መብላቸውናቸውሰው ልጅ ናሳይሆ ገንዘብ ሳይሆን ሀብቱ ጤናው። ጤና ቢኖር መቼም እኔም ተቀባይ አደረገኝም ነበር። እና እንግዲህ የእሱ ስጦታ ስለሆነ እግዚአብሔር ይስጥልኝ በቃ በአልጋን ያለሽ አሁን ማለት ሰው ነው የሚያሰኛሽ፣ ቀና የሚያረግሽ ሰው ነው። አረ እኔ ራሴ ራስ እየተነሳለው ቀና እየተነሳለሽ ወይ ጀነና፣ ያው እንግዲህ ባችልም እየቀና ረጅም ሰዓት መጣል ሄድ ነው ብቻ ነው። አይ እንደዚህ እንደዚህ ነው ስቀመጥ ልቤ ይከብደኛል። ልጅ ክላችሁ ስለሚያመኝ ከምን ሞክሬሻል። በጊዜው ሞክሬ የሆነ ሰዓት ልጆች እንደዚህ ይዘው ሄጅ ሞክሬ ቀኑ በዛ ብሻል፣ ቆየሽ አስር አመት ሆነሻል፣ አሁን መዳን እድሉ ይከብዳል አለ ዶክተሩ። እና በዚያ ታውኩት ነው ምን አይዞሽ፣ እግዚአብሔር ምህረቱን ይስጥሽ። ቅዱስ ሚካኤል ይጠብቅሽ። በይ ሰላሙኝ። እሺ፣ መልካም በዓል ይሁን።